እነዚህ እውነታዎች እምብዛም የተለመዱ አለመሆናቸው ለብዙዎች ግርምትን የጫሩ ናቸው፣ በታሪክም አይረሴ የሆኑ ጭምር። ሰላም፣ ፍቅር፣ ጤና ለእናንተ ይሁን ውድ የሰናይ በረራ የምናብ ተሳፋሪዎቻችን። በዓለም ላይ ይኖራሉ ይደረጋሉ ተብሎ የማይታሰቡ ለማመን የሚከብዱ እጅግ አስደናቂና አስገራሚ ቦታዎችን ሰዎችንና ታሪኮችን በዓለም ዙሪያ ወደምንጓዝበት በረራ እንኳን በደህና መጣችሁ። ለዛሬ አስገራሚ ናቸው ብለን የመረጥናቸው አምስት እውነታዎች እንሆ። አንድ በበረሃማ ስፍራዎች ዝናብ ብርቅ ነገር ነው። እንዳጋጣሚ ከጣለም ዝቅተኛ የዝናብ መጠን እንደሆነ ይታወቃል። በሰሐራ በረሃ የጣለው ዝናብ ግን በረዶን የቀላቀለ ጭምር ነበር ሲባል ለማመን የሚያዳግት ይመስላል። ይበልጥ አስገራሚም ይሆናል በፈረንጆቹ 2018 የዓለማችን ሞቃት በሆነው ስፍራ ሰሐራ በረሃ ላይ ይህ ነበር የተከሰተው። የሰሐራ በረሃ በ2018 በጣለው ከባድ ዝናብ ስፍራው ሙሉ ለሙሉ በነጭ በረዶ ተሸፍነው የነበረ ቢሆንም በረዶው በበረሃው ላይ ሳይቀልጥ መቆየት የቻለው ግን ለአንድ ሰዓት ብቻ ነበር። በረሃ ላይ የሚጥል የበረዶ ዝናብ መጀመሪያ ጊዜ የተመዘገበው በ1979 ነበር። በ2018 በረዶ የቀላቀለ ዝናብ የጣለበት የሰሃራ በረሃ ከ6000 ዓመታት በፊት ጥቅጥቅ ባሉ እጽዋቶች የተሞላና ከፍተኛ ዝናብ ያለው ለምለም ደን እንደነበርም የታሪክ መዛግብት ያሳያሉ። አሁን ላይ የዓለማችን ሞቃታማ በረሃ መሆኑንም ይታወቃል። ይገርማል። ሁለት ኮካ ኮላ በዓለም ላይ በየትኛም ቦታ ሊገኝ የሚችል ምርት እንደሆነ በርካቶች ያስባሉ። ነገር ግን በእነዚህ ሁለት ሀገራት የኮካ ኮላ ምርትን ማግኘት በፍጹም አይችሉም። እነዚህም ሀገራት ሰሜን ኮሪያና ኩባ ናቸው። ሰሜን ኮሪያ ከ1950 ኩባ ደግሞ ከ1962 ጀምሮ ኮካኮላ ወደ ሀገራቸው እንዳይገባ ተደርገዋል። የዚህም መንስኤ አሜሪካ ስትሆን ሁለቱ ሀገራት በረጅም ጊዜ የአሜሪካ የንግድ እገዳዎች ውስጥ መሆናቸውን ተከትሎ ነበር። ይሁን እንጂ ሰሜን ኮሪያ የራሷን ጥቁር ቀለም ያለው ኮካ የመሰለ ምርት የሰራች ሲሆን ኮካ ስፓርክሊንግ ስትል ሰይመዋለች። ምርቱ ተመሳሳይ ሽፋን ያለው ይሁን እንጂ ጣዕሙ እንደ ሽፋኑ ተመሳሳይ ነው፣ አይደለም የሚለው ግን አጠያያቂ ነው። ሶስት ግብፅና ፒራሚዶች ከሞላ ጎደል የሚያመሳስላቸው ነገር ያለ ይመስላል። ፒራሚዶች ሲባል ብዙዎቻችን በአእምሯችን የምትመጣው ግብፅ ነች። ነገር ግን ሱዳን ከግብፅ ይልቅ በብዛት ፒራሚዶች የሚገኝባት ሀገር ስለመሆኗ እሙን ነው።

በግብፅ ውስጥ ካለው ቁጥር በጥፍ ይበልጣል ማለት ነው። የግብፅን 25ተኛ ሥርወ መንግስት ከገዙ በኋላ የኑቢያን ፈርዖኖች ወደ ሱዳን ሸሽተው የኩሽ መንግስትን መስርተው ነበር። በሱዳንም የግብፅን ባህል በአዲስ ከተማ ውስጥ አስፋፉ። ነገር ግን በሱዳን ውስጥ የሚገኙት የኑቢያን ፒራሚዶች ግብፅ ውስጥ እንዳሉት በስፋት አይጎበኙም። ይገርማል፣ ይደንቃል፣ ይገርማል። በሰማይ ላይ ቀስተ ደመናን መመልከት የተለመደ ሊሆን ይችላል። ነገር ግን በወንዝ ውስጥ ይህን ማግኘት እንግዳ ነገር ነው። የአምስት ቀለማት ወንዝ በመባል የሚታወቀው የካኖ ክሪስታሌስ ወንዝ በሰማይ ላይ ካለ ማንኛውም ቀስተ ደመና የበለጠ ደማቅ ቀስተ ደመና አለው ይባልለታል። ይህ አስደናቂ ወንዝ በኮሎምቢያ ሴራኒያ ዴላ ማካሬና ብሔራዊ የተፈጥሮ ፓርክ ውስጥ የሚገኝ ሲሆን ወንዙ በቢጫ፣ በሰማያዊ፣ በአረንጓዴና በቀይ የሚያብብ ሲሆን ከግንቦት እስከ ኅዳር ባለው ጊዜ ውስጥ ደግሞ ውበቱ ደምቆ ይወጣል። ዋው! ጥልቀት በሌለው ጊዜ ውስጥ የበለጠ ደማቅ ቀለሞችን ይመለከታሉ። ይህ ገርማ አምስት የመሬት መንቀጥቀጥ አገራትን የሚያፈራርስ መሆኑ ይታወቃል። በዓለማችን ላይ ለመሬት መንቀጥቀጥ የማትረታ ከተማ አለች ሲባል እንዴት የሚለው ጥያቄ መነሳት ግድ ነው። ማቹ ፒቹ ጥንታዊ የኢንካ ከተማ በፔሩ የምትገኝ ስትሆን በመሬት መንቀጥቀጥ በተደጋጋሚ ትጠቃለች። ለዚህም ችግር ብልሃትን ያስተምራል እንዲሉ በወቅቱ የነበሩ ሰዎች አንድ መላ ዘይደዋል። ኢንካኖች አሽላር ሜስኖር የሚባል ድንቅ የምህንድስና ቴክኒክን ፈጠሩ። ድንጋዮቹ ያለ ኮንክሪት ሙሌት በትክክል እንዲገጣጠሙ ቆራረጧቸው። ይህም በመሬት መንቀጥቀጥ ወቅት ድንጋዮቹ ወደ መጀመሪያ ቦታቸው ከመመለሳቸው በፊት በቦታው እንዲንቀሳቀሱ ያስችላቸዋል። ይገርማል፣ ይደንቃል። ክቡራትና ክቡራን ለዛሬ የነበረን የበረራ መርሃ ግብር ይህን ይመስል ነበር። ተመሳሳይ ቪዲዮዎች እንዲደርሳችሁ ሳብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ይህ ሰናይ በረራ ነው። ሰላም፣ ፍቅር፣ ጤና ለሁሉም።